አነ ሙሐመደን አነ ሙሐመደን አብዱሁ ወረሱሉሁ አብዱሁ ወረሱሉሁ ከአላህ በስተቀር ከአላህ በስተቀር በሀቅ የሚመለክ አምላክ የለም የለም በሀቅ የሚመለክ አምላክ የለም። ሙሐመድም ሙሐመድም የእርሱ ባሪያ እና የእሱ ባሪያና መልእክተኛ ነው መልእክተኛ ነው። ማሻአላህ ማሻአላህ። በጣም ደስ ብሎኛል። የባቢሎን ሀዋሪያ ማሻአላህ። አልሐምዱላ አልሐምዱላ። ክብርና ምስጋና ለዓለማቱ ጌታ ላላ ይሁን በአምላክነቱ ሰውነት ለሌለበት፣ በጥበቃው ላይ እንቀፍ ለሌለበት፣ በድካሙ ላይ በሀያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት። አልሐምዱላ አንድ ነፍስ ላይላ ሀይለላ ብላ ገመዱን ይዛ ተንጠልጥላ ከዛ ከአፋፉ ላይ ስትወጣ ማየት የመሰለ ነገር የለም። እኔ ብዙ መናገር አሁን አልችልም። እንሻላ ሌሎች የተናገሩ አዳምጣለሁ። ቀጥሎ ስም ይዞ ጃቢር ኢብራሂም መውራት ፈልጉት ነገር ካለ ውስታዝ አዲስ አለ። እናንተ መድረክ አልሐምዱላ ማሻላ

በጣም እሱን ላገኘው ፈልገው ነበር። እና መቼ ለታ ከባቢሎን ጋር ስናወራ እንደዚህ ያ ልጅ ማግኘት ፈልጋለሁ ምናምን ብዬ ነበር። እና አልሐምዱሊላ ዛሬ ያገኘሁት ደስ የሚለው ፓርተ ደግሞ አልሐምዱሊላ ዛሬ፣ ኦማይ ጋድ አልሐምዱሊላ። እንኳን ከጀሃነም አላሃዳነ ወንድማችን፣ እንኳን ከጀሃነም አላሃዳነ ወላሂ፣ ትልቁ ነገር ከጀሃነም መዳን ነውና። እንኳን ከጀሃነም እሳት ተነጻ ወጣ። እንኳን ከጭንቀት ወደ ሰላም ወደ መረጋጋት ዓለም እንኳን መጣ። ትልቁ በቃ እንኳን ረጋ በቃ። ልብህ እንኳን ረጋለህ። እንኳን ደስ አለህ። አላህ ሂዳያ ሚስት እና አም ሶ ሃፒ ፎር ዩ ኢንሻአላህ። ምናልባት ፈቃደኛ ፍቃደኛ ከሆንክ መጨረሻ ከመጨረሻ ላይ በኋላ ቁራን ጋብዛለሁ። ቀጥሉ ያጀማ በጣም ደስ ብሎኛል። ባቢሎን ስም ይወጣለት እና እኔ ሰላም ማለት እፈልጋለሁ። ጃቢር አላሁ አክበር። ስንከተል አብረን ከርመን ባቢሎን ካለ ደስ ላክ ቢገባ ደስ ይለኛል። እያየ ነበር። ከታች ና ትንፋሽ ነው ያጠረኝ። ዛሬው ይሆናል ብዬ የእውነት አላሰብኩም፣ ግን ደሞ ደስተኛ ኮንኩባቸው ቀናቶች። ዛሬም አላህ ድንቅን አደረገልን። እና ከመደነቅ ውጭ እኔ ምንም ስራ የለኝም። ያው እንደሚሰል ማቅ ነበረ ቢኮስ እንዳለው ኢብሮም ንግግሮቹ መስጂድ ከሄደ በኋላ ውስጥ ያውቆታል። ግን ስምህን ማን ቢባል ደስ ይልሃል? የሐዋርያው የባቢሎን ቀር አሁን የእኛ ወንድማችን ነህ እና ማን ብትባል ደስ ይልሃል? እኔ ሰላም ማለት ስለምፈልግ

አላሁ አክበር ብቻ ደስ ብሎናል ዛሬ አንኤክስፔክትድ ነገሮችን እውነትም ድንቅን ላደረገልን አምላክ። ቅድምም ታግሳችሁ ውስታዞቼ አላህ ያክብራችሁ። ጥያቄዎችን በማስተናገድ አብራችሁን ታብታብ ሼር ኮፒሊንግ ብዙዎቻችሁን እንቅልፋችሁን አታችሁ አብራችሁን ላላችሁ በሙሉ አላህ ያክብራችሁ፣ ዱአ ላደረጋችሁ ቢኮዝ እስልምና ውስጥ ብዙ ፓወር ያየውትኝ አላ ብቻ ነው ሂዳያን የሚሰጠው። በሰው ልጅ ጉልበትና አቅም እንዳልሆነ በድጋሚ ዛሬ ምስክርነታችንን አይተናል እና አልሐምዱሊላ ለአለማት ጌታ ይላል ስታዝ ደስ የሚለው እና ናት አካባቢ ጌታ አይደለም እኛ የምናመልከው። እና ድንቅን ዛሬ አይተናል አልሐምዱሊላ ባቢሎን እና ማናት ቁርንፉድ አሉ ከስራው ፓል አሉ አስገቧቸው፣ ሳቧቸው። መሳብ አልቻልኩም። ጃቢር ሳቧቸው። አይን መተው ቢያዳምጠው ከጎኑ ቢሆኑ ከመጀመሪያውኑ ደስ ይለኝ ነበር፣ ግን አጋጣሚ ሆኖ በኋላ ነው የመጡት ማለት ነው። ጠበቅኳቸው ብዙ ማለት ነው። አስገባት አልቻልኩም። ሁለቱንም አስገባቸው፣ ጃቢር ሳቧቸው። ባቢሎን ካለ ግባ፣ ቁርንፉድም ካለሽ ኔ ግቢ ስምህን ወሰንክ ባቢላ? ስምህን ችግር የለውም። እኔ ማንኛውም ስም አሪሽ የምትሉትን ስም በቃ ኦስታዝ ስም አውጥለትና እኔ ሙሐመድ ቢሆን ደስ ይለኛል። እኔ እንኳን ስም እንድታወጡ ለእናንተ ነበር ሰጠው። አሪፍ ስም ነው እ የሚያሰብኩት እንደዛ ነው። ሙሐመድ የሚለው ስም የምትሸማቀቁበት አንገታችሁን የምትሰብሩበት እንትን የምትሉበት የምትሳቀቁበት ስም ተብለን የተባለው ስም ከፍ የምንልበት ሁሌ የምናውለበልበው ስም ላይላ ሀይልላ ካለም በኋላ መሐመድ ረሱሉላ ብለን መልእክተኛ እናታቸው የምናወጅበት ስም ነው። የምናፍርበት ስም አይደለም፣ የምንጃገንበት ስም ነው እና አልሐምዱሊላ መሐመድ ይባል። እኔም ደስ ነው የሚለኝ። አይ ቲንክ መሐመድ የሚለው ስም ጥሩ ነው ይመስለኛል። ሌሎች የሚስማሙበት ይመስለኛል። አይ የተለየ ስም አለ ካሉ ሌሎቹን እድል እንሰጣለን ማለት ነው። ኢብራሂም ስሚዞ አዲስ አለምም ጃቢሮ የምትሉት ነገር ካለ መጨመር ትችላላችሁ። ይሁን ካላችሁ ምሰየው ነው። ይህ ትልቅ ስም ነው። ካሉት ስሞች ሁሉ ትልቅ ስም ነው ብለን ነው የምናስበው። አላህ ከፍ ያደረጋቸው ነው። መወሳትም በአንተ ላይ ከፍ አደረግልህ ብሎ አላህ በቁርአን ውስጥ የተናገረው እና የሳቸው ስም በኢቃም በሻዳም በምንም ነገር ውስጥ መኖሩ ትልቅ ነገር ነው። ፌስቡክ የላቸው ቲክቶክ የላቸው። ኢንስታግራም የላቸውም፣ ትዊተር የላቸውም፣ ዋትሳፕ የላቸውም። ነገር ግን ብዙ ተከታይ ያላቸው የብዙ ሰዎች የብዙ ቢሊየን ህዝቦች ልብ ውስጥ ነው ያሉት። በታሪክ ውስጥ ትልቅ ተከታይ አድርገው በአለም ላይ አሁንታዊ ተጽዕኖ ተጽኖ አድርገው ስለ እሳቸው በአሉታዊ ነገር የትም ቦታ ሰው ሆናችሁ ስማቸውን ወይ ሂድ ብለህ ብትል ራሱ ባለቤቱ ወሂድ ራሱ ነው። ስሙን ትሪም ሙሐመድ ስትል ግን ሁሉም ደንገጥ ብሎ የሚያዳምጠው ስም ነው። እከሌ እከሌ ስትል ደንገጥ ብለው እንደምትለው ማለት ነው። በእሳቸው በኩል የመጣውን ብርሃን ለማስቀረት የመካ ቁረይሾች፣ የመዲና ባኒ ቁረይዛ፣ የሮሙ ባዛንታይን፣ ሙስተሽሪኮች፣ ምዕራባውያን ሚሽነሪዎች ይህንን ብርሃን ሊያጠፉ ብዙ ሞክረዋል፣ አልቻሉም። ከፍል ያደረገው ነው። ይህን መልእክተኛ የላቀው አላህ እና በዚህ ስም መጠራት ትልቅ ነገር ነው ለማለት ፈልጌ ነው። እንሻላ። እሺ ቀጥሉ። አሰላም አለይኩም መሀመድ። ዋው፣ አሌይኩም ሰላም። አላሁ አክበር! አላሁ አክበር! አላሁ አክበር! አሁን ሴሌብሬት ነው። ባቢዬ ኦ እንዴት ናችሁ? ሰላም ብያለሁ። ባቢሎን አምሽር ብሎክ እንደማታደርገኝ ሌላኛውን ማዋሪያ እንወስጃለሁ። ይቅርበልኝ። እንኳን ጃ ነው ቀድሞኝ ይዞብኝ የመጣው።